በጎንደር ከተማ በተመለከቱት የልማት እንቅስቃሴ መደሰታቸውን የሀገር ውስጥ ጎብኚዎች ተናገሩ። በከተማዋ የነዋሪው እንግዳ ተቀባይነትና ሰላማዊ እንቅስቃሴ ቆይታቸውን ያማረ እንዳደረገላቸውም ጎብኚዎቹ ተናግረዋል። አክሊሉም ተስኖ ተጨማሪ ያለው በኢትዮጵያ የዘመናዊ የከተሞች ታሪክ ስሟ ቀድሞ የሚነሳው ጎንደር ከተማ እሷነቷን በሚመጥን መልኩ የተለያዩ የልማት ስራዎች እየተከናወኑ ይገኛል። ለአብነትም የፋሲል አብያተ መንግስታት ቅርሶች እድሳትን ጨምሮ የመጀመሪያው ዙር የኮሪደር ልማት ግንባታ የከተማው ነዋሪዎችንና ጎብኚዎቿን ቀልቤ ሳብ ሆኗል። ስሜ ሙላቱ ኃይሉ ይባላል። የመጣወት ከማዕከላዊ ኢትዮጵያ ክልል ከአላባ ዞን ነው። ኮሪደሩ ይበልጥ አሳምሯታል። ጎንደር ፊት ስንሰማ ከነበረው የባሰ ሞር አሳምሯታል ኮሪደር ልማቱ። መላኩ ሰገድ ይባላል። የመጣውት ከደቡብ ክልል ከአላባ ዞን። አቀባበላቸው ደስ የሚል ነበር። ያለው ገጽታ የጎንደር ገጽታ በጣም ደስ ይላል። አየሩ ሁሉ ነገሩ ደስ ይላል። ብቻ ኢትዮጵያን እያየንባት ነው። በዚህ በኮሪደር ልማቱ ራሱ ደስ የሚል ሁኔታዎችን እያየን ነው ያለው ነገር በጣም ነው ደስ የሚለው። ዞማ ሙልጌታ ከአዲስ አበባ ፋሲለ ደስ አየው ፒያሳ ደስ ይላል። ለውጥ አለ። ተቀይሯል፣ ፒያሳ አካባቢ ይሄ ያኛው ሳይድ እንዳለ ሙሉ ተቀይሯል። በጣም ደስ ነው የሚል በአምስት አመት ብዙ ለውጥ አይቻለሁ። በጣም ነው የሚያምረው። በዚህ ቀጥሉበት። ሚዲያ ላይ የሚሰራጨው ወሬና ፌስቡክ ላይ የሚሰራጨው ወሬና ሆነን ያገኘ ነው አና አይደለም እስቲል እስካሁን ድረስ እንደ ቤታችን ነው ስንንቀሳቀስ የነበረው። ለዛ ትልቅ አክብሮት አለኝ። በኮሪደር ልማት ያጌጠችው ጎንደር ከተማ የበርካታ ጎብኚዎችን ቀልብ ስባለች። ከተለያዩ የሀገሪቱ ክፍሎች የመጡና ሀሳባቸውን የሰጡን የህብረተሰብ ክፍሎች እንዳሉንም በከተማዋ ሰላምና ጸጥታ የሰፈነበት እንግዳ አቀባበል የተሞላበት ሆኖ አግኝተነዋል ብለዋል። ሰው ፍጹም መልካም ነው። ደስተኛ ሆኖ ነው እያስተናገደ ነው ያለ። ነው እንደ ቤታችን ነው ያየነው ያለ ነው። ምንም የተረበሽነው ነገር የለም። የተባለውና ሆነን የተገኘውን ነገር አይገናኝም። ደሴ እስከ ወልዲያ፣ ወልዲያ ጋሸና፣ ከጋሸና ላሊበላ አይደን ፍጹም፣ እኛ ማን ጠብቀውን አይነት አቀባበል ነው ያደረጉልን። እንደ ቤታችን ነው ስንራመድ ያየገኛችሁን ደስተኛ ሆነን ሁሉንም ነገር አይተናል። ያለው ነገር እንደሚወራው አይደለም፣ ነፃ ነው። ጎንደር ተለውጣለች። ደስ የሚል አካባቢ፣ ህብረተሰቡ እንዴት እንደሚቀበል በቃ ያለው ነገር ሁሉ ነገር ደስ ይላል። በጣም ተመችቶን ነው እናመሰግናለን። የጎንደር ህዝቡ 18 ይጃለሁ 16 አለው ማራኪ አካባቢ እስከ አዘዞ ያለው ነገር በጣም ነው የሚያምረው። እስከ ኤርፖርት ያለው በጣም አሪፍ ነው። በዚህ ቀጥሉበት። የጎንደር ከተማ የኮሪደር ልማት ለበርካቶች የስራ እድል ፈጥሯል። የተቀዛቀዘውን የቱሪዝም ኢንዱስትሪ እንዲያንሰራራ በማድረግ ረገድም ሚናው የጎላ ነው። በከተማዋ ሁለተኛው ዙር የኮሪደር ልማት በመንግስትና በህዝቡ የተቀናጀ ርብርብ የተከናወነ ስለመሆኑን ተመልክተናል።